ኦነስትሊ ስለ የሆነ ቪዲዮ አየሁ ዛሬ ጠዋት። የጓደኛዬ ለጓደኛዬ ጓደኛዬ ነው የላከችልኝ ቢካስ ጂጂክያ በጣም የተከበረች ጓደኛን ስትናገራት ተናላክን አየሁት እና እዛ ውስጥ ስለኔ ስለኔ ቁጭ ብላ አይናችሁን እያየች ፋኒ ደፈረኝ እንዳለችው ሁሉ ፋኒ ደፈረኝ እንዳለችው ሁሉ እኔን ደግሞ ብልጽግናዎች ናት። እኔ ብልጽግና ርዕዮተ ዓለማቸውን አላውቅም፣ ፖለቲካ እንትናቸውን አላውቅም። እኔ የምቆመው አሁንም ደጋግሜ የምናገረው ለሀገሬ ነው። ለሀገሬ ሰላም እቆማለሁ፣ ለኢትዮጵያ ሕዝብ ለብሄር ብሄረሰብ እቆማለሁ። እውነት ነው። እኔ አሜሪካ እኮ ነኝ። ዜግነቴ ፓስፖርቴ አሜሪካዊ ምን አገበት ወይ ነው። እንዲሁም የዘር ፖለቲካ ውስጥ እራሱ ብዙም ቦታ ያለኝ አይመስለኝም። ማንነትን መውደድ ጥሩ ነው። እኔ አሜሪካዊት ሴት ነኝ። ኢትዮጵያ ውስጥ መንግስት፣ ይቀየር በዚህ ወጣ በዚህ ግባ የማለት መፍት የለኝም። ዜግነቴ አሜሪካዊት ነኛ፣ ፓስፖርቴ አሜሪካዊ ነው የሚለው ስለዚህ እኔ የምለው ጂጂ እንዳንቺ አፍ አይከራይ። ይሄ አፍ ውስጥ ከዚህ አንደበት የሚወጣው በጣም የተከበረ ልብ ያላት ሴት ናት። የምታወራው ጨዋ እናት እና አባት ያሳደጓት ሴት ናት። በጨዋ ሰዎች ራሷን የከበበች ሴት፣ ወደኔ ሰላም የሚያመጡ ሰዎችን የከበብኩኝ ምክርን ሰማ ምክርን መሰማ አሁን አንቺ የሚመክሯት የሚዘውሯት ምናምን። ምክርን መስማት ጥሩ ነው፣ በሰዎች መመራት ይለያል። ድሮ ግን አንቺ በሰዎች ትመሪ ነበር። ድሮ አንቺ ውጭና እንዲበይሉሻል ወተሽ ዳራ አመድሽ ቡን ብሎ ምን ትመስያለሽ? የድሮ ቪዲዮዎች አሁን እያወጣችልች ነው። ጃሎ ሮሞ እና ኦማይ ጋድ ይቅርታ፣ ደንበላሽ ነው ቴክስት ያደረገልኝ። ቤብ አውል ኮል ዩ ሌር እኔ እንዴት በደንበላሽ በሚባለው ከሁሉም ወንዶች ማለት ነው

እኔ ደመላሽ የሚባል ሰውዬ እኔ እና እሱ በማን ነው ታዬ ነበረ። ከታዬ ጋር ትዳር እንፈጽም ያለው ታዬ ባሌ ነው። እኔ ባሌ ብልጽግና ባለስልጣንን አላቅም፣ ግን አውቃለው። አላቅም ማለት ለአንቺ አይጠቅም። ወርዛ አታረጊ ለእንደዚህ አይነት ኮሚኒኬሽን ኢዶሳ ደግሞ አይደለም የአያቴ ስም ባይዘ ወይ የአያቴ ስም ዶሳ ነው። ሎሌ ነው። ደመላሽ አልኮል ዩ የአልኮል ዩ ደመላሽ ይደውላላች። ምን ሆኖ ነው የእሱ ማዳም ቅበብ ነኝ የሱም ማዳም ነኝ ነግሬ ያለሆነ ያለችው ትንገሯ ትንገሯ ከዛ እኔም ፈራው ደምላሽ፣ ይሄን እኮ እያየሽ እኮ ይሆናል ስትበጠረቂ ራሱ እያየሽ ይሆናል። እና አሁን ምንድን ነው ዩቱብ ላይ የሚሉት እኔና እሷ የብልጽግናን ኦሮሚያን ብልጽግና እንደምንዘውሮ ነው። እኔ ብልጽግናዎችን ያልደግፋችሁ ግፋችሁም ሬወታ አለማችሁን አላውቅም አላውቅም። ግን ተቃዋሚዎቻችሁ አሁን እነዚህ ያሉት ማለት ነው። ጫካም ያለው ኬንያም ያለው አሁን ደግሞ የሆነ ጦር ቤት የከተታችሁት። ይህንን ደግሞ ደጋግሜ እናገረዋለሁ። ለምን ዋሻለሁ እኔ? ማስረጃ ይምጣልኝ ከዛ ልከሰስ። ምንድን ነው ማስረጃው? እኔ ሀገሬን ወዳለሁ። ይህንን ልነግራችሁ ወዳለሁ። እኔ ሀገሬን ወዳለሁ እውነቴ ነው ግን ብልጽግናዎችን አልደግፋችሁም ብደግፋችሁ ሪዮት አለማችሁን ማወቅ አለብኝ እኮ አደለ እንዴ አይደለ ሪዮት አለም አሁን እኔ ብልጽግናን አላውቅም የሆነ ግን አውቃለሁ ትና የታየ ነው የሚባለው አሁን እኔን አስቀምጦኝ ታሰረ እሱ ደግሞ ምን እንደሆነ አለ በእናታችሁ እኔ እኔ አሁን ያልሆንኩትን ነገር እናት ሲባል እየጨንቀኛ እንዴት አድርጌ እንደማብራረው በሆነ እኮ መዋሸትም እችላለሁ ግን ብልጽግናዎች አሁንም ልንገራችሁ፣ ኦነግ ነኝ። ደጋግሜ ነግራለሁ፣ አይረባ እውነቴ ነው። አሁን እኔ ብልጽግናዎች እኔ አልደግፋችሁም፣ ኦፊሻሊ ልንገራችሁ፣ ሪያውተ አለማችሁን አላውቅም። ግን ተቃዋሚ ነው የሚሉት ከጫካ ካሉት እነዛ ጦር እስር ቤት ከከተታችሁ፣ ኬንያ ቁጭ ብሎ ከሚበጠረቀው እብ ትሻላላችሁ ኦፍ ኳል እንደ ከነሱ ትሻላላችሁ። ግን አልደግፋችሁም። ሀገሬን ግን ደግፋለሁ። ለሀገሬ ሰላም ሁሌም ቆማለሁ። ሀገሬ ሰላም ያስፈልጋታል። እናቶች ህጻናቶች በሰላም ወጥተው መግባት መፍታቸው በሂዩማን ራይታቸው እንዲደገፍ ፈልጋለሁ እንዲደገፍላቸው ፈልጋለሁ። ኦነግነት ደግሞ ማንነቴ የሆነውን ሰዎች የትኛውን ኦነግ አውቃለሁ? እኔ አሁን እነዚህ ዲያስፖሮች የሚበጠረቁት እኮ ምታዩቸው እኮ ቡና ጸጡ እኮ ነው። አሁን ዛሬ ጂጂ ስትል ሰምቷቸዋል፣ የትም ኦሮሞ ጋር አትሄድም፣ የትም አትሄድም ምትለው እኮ። ሰላማዊ ሰልፍ አትመጣም ገብቷቸዋል አይደለ? ይህ የፖለቲካ ስብሰባ አትመጣም፣ የትም ኦሮሞዎች ጋር አትሄድም እኮ ገብቷቸዋል። እውነት ነው ሰላማዊ ሰልፍ ስለማልሄድ ቢካውዝ እኔ ዲሲ ላይ በፀሐይ ሄዶ ጮሆ መመለስ ምንም ጥቅም እንደሌለው ስለማውቅ ከእንደገና እኔ አምቶ ኪዩት ፎር ሰንበር ነው። ሄጄ አላውቅ። ደጋግሜ ነግራቸዋለሁ። አሁን ከድሮም ጀምሮ ሰላማዊ ሰልፍ ሄጄ አላውቅ። ምንም ጥቅም የለውም፣ ምንም ጥቅም የለውም። ደግሞ የዲሲ ሰላማዊ ሰልፍ ደግሞ የሆነ የደከመ ነገር ነው። በዚህም ስታያቸው ምናምን ሄዶ በቃ ይጮ በቃ ይሁን አቴንሽን እንኳን አይስብም። ዜና ኢቨን ዌል ኦርጋናይዝድ ምናምን እውነቱ ልንነጋገር ሰላማዊ ሰልፍ እንደው ይቅርታ አድርጉልኝና ተጋሮች ይሻላሉ። እዚህ ዲሲ ውስጥ ፍሮስ ባይትም አለ፣ ደግሞ በዊንተር አስበሽዋል መቀመጫሽን ፊልስ አንዳንዴ እኮ አታረጊም እኮ በብርድ ሰላማዊ ሰልፍ በስኖ ለኦሮሞነቴ ብዬ በስኖ ሄጄ ጮኩኝ ጮያ ከኔ ጋር ምን ያገናኙ ላም ቱኪዮት እኔ ይበርዳል። ለመጮ አለ እኔ ሰላማዊ ሰልፍ አልወጣም። ምንም ጥቅም የለውም። ምንም ጥቅም እኔ ግን ይቅርታ አድርጉልኝ። ትግሬዎቹ ትንሽ ወላ ብጋና ያስድ ናቸው እና ያ ትግሬዎቹ ሰላማዊ ሰልፍ ሲወጡ አንዳንዴ የመኪና መንገድ ምዘጉት የለም ተጋሮች ስ አለሽ ጄሪ የዲሲ አይደለሽ ማ የሮብነሽ የዲሲ ተጋሮች የዲኤምቪ ተጋሮች በመኪና ሰልፍ አላቸው። በጣም አሁን አንድ ሴኔት ጋር ሄደች ከመጮሄ መንገድ ይዘጋሉ ምናምን፣ በባንዲራ በፊኛ ምናምን፣ ምንድን ነው ትላለህ ገብቶች ከዛን ኪዋር ኮዶች አላቸው። እኔ የገረመኝ ፊ ሆነ ላይክ የለም ስለዚህ ጉዳይ ኪዋር ኮዱን እስካናድርግ ምናምን ጆ ባይደን ምናምን ይላሉ። የእሱ ትንሽ አቴንሽንን ስሟል። ዲሲ ውስጥ ቢኮዝ እኔ የምሰራበት ቦታ ከስተመር ሰርቪስ መሰራበት ታውቃላችሁ። እና ይመጡና ማለት ነው የውጭ ዜጎች ሀውስ ሲትዌሽንን ቲግራይ ነው የሚሉት ኢትዮጵያ እንኳን አይሉ ትግበያ አይል ነው ነው ያ ውጭ ግን ጮሽ ማልጮሽ ምን አመጣሽ? እኔ አሁን ያልገባኝ፣ እኔ የሰላማዊ ሰልፍ ለውጥ የለውም። እኔ እንደውም ለውጥ ያለው ሰላማዊ ሶሻል ሚዲያ ኖሩት ለሀገራችን፣ ከሶሻል ሚዲያ ወርዶ መሬት ላይ እራሱ ሰላምን መስበክ ለህዝባችን፣ እንደ ዳያስፖራ እንደ ዳያስፖራ ማህበረሰብ ያለን ኃላፊነት ምንም የለውም። ያለን ኃላፊነት ያለን ኃላፊነት ትልቁ ለሀገራችን ሰላምን መስበክ ነው። ሰላም መስፈት ነው። እናንተ ሄዳችሁ ጆ ባይደን እንዲሆንን ምናም ስ ለእናንተ መልስ የለም፣ ለእናንተ መልስ የለም። ንገሩኝ እስኪ አሁን ለምሳሌ ኦሮሚያ እንደዚህ የሆነ ምናምን ምናምን ይሉና መንግስት ነው እንዲያረገን ይላሉ። የራሳቸውን እከክ አቅፈው ማለት ነው። እዚህ ስር ጃልመሮን አቅፈው እኮ ነው የጃልመሮን ፎቶ ለብሰው የጃልመሮ ፎቶ ይዘው ማለት ነው። አብይን ሰኪላር ይላል። እኔ ዘመዶቼን ገሎ ያሳየኝ አብይን ካዝኔን ልጆቿ ፊት አብይ አይደለም ሶሪ፣ ጃልመሮን ዘመዴን ዘመዴን ልጆቿ ፊት እሷንና ባሏን ገሎ ያሳየኝ ጃልመሮ። ታዲያ እናንተ ወጣችሁ እግዚአብሔርን ምንም ለውጤ ምንም ዋይ ፒፕል ዶንት ኬር ባይ ዘ ወይ። እኔ ግን የሆነች ሴትዮ እዛኛ ችርቻለች እና ልጇ ለሴኔት ነው ምሰራው እና ሲነግሩኝ እናንተ ሄዳችሁ ስጮሁ ምናምን ይሄ ትልቁ ቢልድንግ የለም ምጮሁበት ምንድን ነው የሚባለው፣ ሁሌ ጊዜ ዲሲ የምጮሁበት እዛ ነውን፣ ዊንዶዎቻችንን እንዘጋለን ያሉት፣ ዊንዶዎቻችንን እንዘጋለን እና ስራቸውን ይሰራሉ። አንቺ የሚያስፈልገን ሰላም ነው። አንቺ የሄደሽ ስለ ጮሽ ኮርት ሀውስ አይደለም ይሄ። ምንድን ነው ጃልመሮ እስ ዩ ሄሮ አይ አም ኢንዲፍረንት ግን አይላቭ ይወድሻለሁ። በዲፍረንሳችን እንዋደዳለን። ግን አብይ ዘ ኪለር ብለሽ ስትወጪ የራስሽን ደግሞ ማለት ነው ታጣቂ ሀይል ያለ ክልሉ ክልልን ሌላን ክልል ጥሎ ሰው የመጣ ወደ አራት ኪሎ እየመጣ አብይ ዘኪለር ትላላችሁ። ኦኬ ሌላኛው ደግሞ አለ ደግሞ የኛዎቹን እንግዶች አሉ ዲፓርትመንት ታንክ ዩ ሶ ማች ስቴት ዲፓርትመንት። ልጅ ምሰራለች የሆኛ ቸርች እና ምንድን ነው የሚያደርጉት? አይ ወንደር ቢኮዝ አፍሪካውያኖች እየሄዱ ይጮዋሉ እዛ፣ ስፔሻሊ ኢስት አፍሪካውያኖች እና ምንድን ነው የምሰራው ልጅሽ እንደዚህ ሲጮሁ ዘመዶቿ ምናምን ስላት፣ መስኮት ዘግተን ስራችንን እንቀጥላለን። ያ ህይወታችን ይቀጥላል። ስለዚህ እኛ ግን እኔ በኦሮሞ ኮሚኒቲ ባይዘወይ ትልቅ ለውጥ ያመጣው ብዬ ማስበው ተዚህ ለኛል ፓስተሮች ተሰብስበው ኢትዮጵያ ሄደው አብይ አህመድን አናግሮታል። እዚህ ሄደሽ ከመጮህ የቸርች ፓስተሮች ፕሮግራም አዘጋጅተው በኤምባሲ በኩል ምናምን መሰለኝ፣ ዲቴይሉን አላቅም፣ እና ዲቴይሉን አላቅም ፓስተሮች ሄደው በፍቅር በሰላም ሄደው አብይን አናግሮታል። እሱም ጊዜያቸውን ሰቶ ጊዜ ሰጥቷቸው ለምን እንሞታለን፣ እንደዚህ ሆንን፣ የወለጋ ኬዝ ምናምን ብለ፣ ነው አሉ አሉ ነው የሰማሁት። እሱ ጊዜ ሰቶ አናግሮቸዋል። ግን አሁን ወጥተሽ ማለት ነው የህይወት ችግርሽን ባልሽ በቃ የሚቀጠቅጥሽ ና ሁልሽ ማቅሻለሁ፣ ምድረ ማዲያ ወጥተሽ ስለጮሽ ምንም አታመጭ። ሰው ጂጂ እኔ ሰላማዊ ሰልፍ አትወጣም፣ አልወጣም የኦሮሞ ያለበት ቦታ አትገኝም። የሚጠሩኝ ለሰላማዊ ሰልፍ ለሰላም አልጠራም ለሰላም አልጠረም። ይሄ ፖለቲካም እንደዚህ ኦነግ ምናምን የሆንኩት ለቡና ጠጡን ፕሮግራም እንደው እንጂ አምኖበትም አይደለም ብርም፣ ሀምሳ ዶላር መቶ ዶላር የሚሰጡት አብዛኞቹ እንደ እድር እንደ እድር ነው እንጂ አምኖበት አይደለም። ሀርድ ኮር ኦነጎች አሉ የታወቁ ምናምን ማለት ነው ግን